አሴር ወይ፣ ሀና ቤተሰቦቼን እኮ አገኘኋቸው። እንዴ የምን ቤተሰብ ከፋዘሮች ቤተሰብ አለሽ እንዴ? አባዬ ወላጅ አባቴ እንዳልሆነ ታውቃለህ። አዎ፣ ግን ነገሩ ትንሽ ግራ ስላጋባኝ ነው። ወላጆቼን አገኘኋቸው ዛሬ። ሀና ለአሴር አንድ ምስጢር ልንገርህ ትለዋለች፣ ግን ለአባዬ የማትናገር ከሆነ ትለዋለች። እንዴት ሆኖ ከአባዬ የሚደበቅ ምስጢር ይላል። ሰላም አለይኩም ወረህመቱላሂ ወበረካቱ። ሰላም እንዴት ናችሁ? በአለም ዳርቻ የምትገኙ የነጆም ኩቲንግ ቤተሰቦች ዛሬ ጅላችሁ የመጣሁት ኖላዊ ክፍል 46 ነው። ላይክ፣ ሼር፣ ሰብስክራይብ በማድረግ እስከ መጨረሻው አብረውኝ ቆዩ። ሀና ለአሲር እኔ ቤተሰቦቼን አግኝቻለሁ ትለዋለች። ምን ማለት ነው ይላታል። አው በቃ ቤተሰቦችን አግኝቻለሁ ለባዬ እንዴት እንደምነግረው ጨንቆኛል ትለዋለች። ወይዘሮ ባዮሽም እነ ሰላም ቤት ከመጣች በኋላ ድንገት በር የከፈተላት አቶ መስፍን ነበር። በጣም ትደነግጣለች። በምርበትበትም እንዴ ምን ሆኖ ነው ሰላም አትኝም እንዴ ይላታል። እሷም ትደነግጥና ትታ ትሄዳለች። እንዴ ምን ሆና ነው ይላል መስፍን። ከቤት ወጥታ መንገድ ዳር ቁጭ ካለች በኋላ በጣም ስለደነገጠች ለእርግብ ትደውልና ነይ እፈልግሻለሁ ትላታለች። እኔ አሁን የእንቅልፍ ሰዓቴ ነው መተኛ ትፈልጋለሁ ትላታለች። እንዴ ምን ማለት ነው በዚህ ሰዓት የምተኘው? እፈልግሻለሁ መምጣት አለብሽ። ቤቴ ክርስቲያን ለሄድ ነው ብለሽ በአስቸኳይ ነይ እየጠበኩሽ ነው ትላታለች ወይዘሮ ባዮሽ እርግብን። አባዬ የሆነ ጉዳይ አለኝ ዝም ብለህ ጸልይልኝ፣ ትላለች ሀና። እንዴ ምን ሆነሽ ነው ይላታል። እኔ ቶሎ ከዳንኩ ወደ ደሴ መመለስ እፈልጋለሁ ይላል የሀና አባት። እሷም እኔ አዲስ አበባ መኖር እፈልጋለሁ። አዲስ አበባ እኮ በጣም ታምራለች፣ ሕዝቦቿ ሁሉ ፍቅር ናቸው ትለዋለች። ስሜኝ ልጄ፣ ጸጋዬ ገብረ መድህን ምን አለ መሰለሽ ዓለም ሲሰለጥን ወሎን ይመስላል፣ አለ ደግሞ። ወሎ ደሴን ማን አክሏት? ይላል የሀና አባት። እሺ አባዬ፣ እኔ እዚህ መቀመጥ እፈልጋለሁ። ደግሞ ያንተን የህክምና ወጭ የቻለችልኝ እሷ ስለሆነችም ስራም መሄድ አለብኝ ትለዋለች። በቃ አባዬ፣ ዛሬ ስራ አልሄድም፣ አንተን ከሚከፋህም ትለዋለች። በቃ ለምንድን ነው እንደዚህ ጸልይልኝ ያልሽው? ለእኔ ለህክምና አጣሽ ማለት ነው ይላታል። አይ አባዬ፣ እንደሱ አይደለም፣ እንድትጨነቅም አልፈልግም ትለዋለች። ካልነገርሽኝ እኔ አልታከምም ይላታል። ወይዘሮ ባዩሽም ለእርግብ ደውላ፣ እንዴት እንዴት መስፍን መምጣቱን ወይም አባትሽ መምጣቱን ሳትነግሪኝ ትላታለች። እርግብም ደንግጣ አባዬ መጥቷል እንዴ? ምን እያልሽለው እኔ ሳላውቅ ትላታለች። አዎ ትላታለች። ነይም ካለቻት በኋላ ወደ ወይዘሮ ባዩሽ ትሄዳለች። ለምን አባትሽ መጥቶ ሳትነግሪኝም? ትላታለች። እንዴ ማን ነው አባቴ? ትላታለች። መስፍንን መስፍንን ነው ያልኩሽ ትላታለች። እንዴ መስፍን ከመቼ ጀምሮ ነው አባቴ ሆነው? ትላታለች። ከዚህ በኋላ እሱ አባትሽ ነው ትላታለች። አቶ መስፍንን ስፖርት ሊወጣ በር ላይ ድንገት ከልጁ ከሰላም ጋር ይገናኛል። ሰላምም አባዬ ወዴት ነው ትለዋለች? ስፖርት ቤት ሊሄድ ነው ይላል። እንዴ በዚህ እድሜ አባዬ ትለዋለች? አዎ ይላታል። በይ የስፖርት ልብስሽን ልበሽና እንውጣ ይላታል። አባዬ በቃ ከእናቴ ጋር ሂዱ ትለዋለች። እርግቤ ከወይዘሮ ባዮሽ ጋር ሂዳለች። እንዴ እዛ የገባሽበትን አትርሹው፣ ወይ ገለን፣ ወይ ገለን፣ ወይ የሆነ ነገር አድርገን ነው የምንወጣው፣ በማለትም ትጮህባታለች። እርግቤም ትደነግጣለች። አሲርም ሀናን ይሸኛታል ወደ ስራ ቦታ። በቃ ይህን ያክል ከሸኘኸኝ ተመለስ ትለዋለች። አንቺ ግን አይዞሽ እንዳትጨነቂ ይላታል። ግን እኔ እምልሽ አንቺ ልጃቸው እንደሆንሽ እርግጠኛ እርግጠኛ ነሽ ይላታል። አዎ ትለዋለች። እና በምርመራው ደግሞ በደንብ እርግጠኛ እንሆናለን ትለዋለች። እኔ ብዙ ነገር አስጨንቆኛል። ምናልባት እንደጠበኩት የሰዎቹ ልጅ ሆኜ ብገኝስ ከምርመራ በኋላ ትላለች። ግን ይቺ ባለፈው ያየሃት ልጅ የኔን የህይወት ታሪክ ሁሉ ሰርቃኛለች ትለዋለች። ግን እንዴት እርግጠኛ ሆንሽ በማለት ይጠይቃታል። እኔ ከአክሱም እንደጠፋሁኝ አክሱምም እንዳገኘኝ አባቴ ይነግረኛል። እንደገና ደግሞ የእኔ የልጅነቴ ፎቶ አለ ትለዋለች። ከአሲር ጋር ቁማ እያወራች ድንገት ወይዘሮ ባዩሽና እርግብ አንድ ላይ ሲሄዱ ታያቸዋለች። በጣም ትደነግጣለች። አሲርም ምን ሆነሽ ነው ሀና ይላታል። አይ ምንም አልሆንኩ። በል ይችን ያዝና ወደ አባዬ ሂድ ትለዋለች። እንዴ ልጅቷ ምነካት ይላል። ሀናም ወደ ቤት ከሄደች በኋላ ደህና አደራችሁ በማለት ትገባለች። ገና እየመጣች ነው ትላታለች አሰሪዋ። አዎ አይ እኔ እኮ እንዳረብሻችሁ ብዬ ነው በጠዋት ከመጣሁ፣ ትላታለች። መቼ አንቺ በጠዋት መጥተሽ ታውቂና? ትላታለች። ማን ነበር ስምሽ? ትላታለች። ሀናም ትደነግጣለች። በይ ቁርስ ስሪ፣ ትላታለች። ስሚ ደግሞ ዛሬ ምርመራው ይካሄዳል፣ በምንም አይነት ሁኔታ እንዳታመልጪ፣ ትላታለች። እትዬ እሱ ሰወ ጥሩ ሰው እንደሆኑ አውቃለሁ ምናልባት ግን ደስ ካላለዎት በቃ እንደ ድሮ መቀጠል እንችላለን ምርመራው ማቆም እንችላለን ትላታለች ሃናን አይ እንደዚህ የሚባል የለም ምርመራው ይደረጋል ይላሉ ወይዘሮ ሀና አሁን ለልጄ ቁርስ ስሪላት ትላታለች ለሰላም ነው ትላለች ማን ለሰላም አለሽ? ለሐሴት ነው ትላታለች። ሀናም ግራ ይገባታል። አባዬ ለምን ዞር ዞር ብለን አንመጣም ሰፈር? ይላል አሲር አባቱን። እንዴ የት ነው የምዞረው? ይላሉ አባት። ይልቅ ቁርስ አንጥቼለው ቁርስ አንጥቼለወት አለው። እንፈወስ ይላቸዋል አባቱን እንደ አንተ ልጅ ምን ይሻልሃል? ናበል ደግፈኝና ወደ መታጠቢያ ቤት እንሂድ ይለዋል። አይ ራስዎ ተነስተው አይሄዱም እንዴ ይላቸዋል ወይዘሮ ባዩሽና እርግብ። አሁን በቃ ወደ ቤትሽ ግቢ ትላታለች። እንዴ እኔ መግባት አልፈልግም ትላታለች። ለምን አክስቴ ስትላት መስፍንን ማየት አልፈልግም ትላለች እርግብም የውሸት የሕይወት ታሪክ ይዛ ስለገባች። ማነው መስፍን ትላለች። አንቺ ልጅ መስፍን አትበይ አባቴ ማለትን ልመጂ ትላታለች ወይዘሮ ባዩሽ። በይ አሁን፣ እስካሁን ቤተ ክርስቲያን ብለሽ ቆይተሻል በጸሎትሽ ሀና፣ ልደፊ እንዳይመስላቸው፣ ጸባይሽን አሳምሪ ትላታለች እና ጸባይሽን ከሁሉም ጋር መስማማትም አለብሽ ትላታለች። እሺ ቻው በማለት ትሄዳለች። ሰላምም ወደ ሀና ወደ ኪችን ትሄዳለች። ሀና እንዴት ነሽ ስራ አልጨረሽም? ትላታለች አይ ምሳል ሰራ ነውም ትላታለች። እኔ ምልሽ አባትሽ እንዴት ነው በማለት ትጠይቃታለች። አባዬ ደህና ነው እድሜ ለእናትሽ ትላታለች። በኋላ አባትሽን ሂጄ እጠይቃችኋለሁ ትላታለች ሰላም በዛውም ምርመራ እናደርጋለን እኮ ትላታለች። ሰላምም ከምርመራውም በኋላ አብረነን አሁን እኮ እህቴ ልቶኝ ነው ከሰራንም አብረን ነው ትላታለች። ሀንዬ አንድ ነገር እንድታውቂ እፈልጋለሁ ትላታለች ማለት ትላለች። በቃ ይሄ የምርመራ ውጤት ምንም ይሆን ምን አንቺ እህቴ ነሽ፣ ትላታለች። ሀናም አመሰግናለሁ በጣም ትላታለች። ሀንዬ ይሄ ምንም ማመስገን አያስፈልግም፣ አንችን ነው የማመሰግነው ወደ ቤታችን ስለመጣሽ ትላታለች። ወይዘሮ ሜላት ወደ ወይዘሮ ባዮሽ ትደውልና ምን ሆነሽ ነው ቆየሽ እመጣለሁ ብለሽ ትላታለች። እኔ እኮ መጥቼ ነበር ትላለች ባዮሽ።